የምር ደሬ ግን በዚህ ልክ ክፉ የሆነ ብዬ አስቤ አላውቅም ነበር። የሰው ሆዱ የሆንዶ አይታወቅም የሚባለው ለዛ አይደል? ፀሐዬ! ፀሐዬ! ደመቀች። ፀሐዬ፣ እንዴ አምስት ሚሊዮን ብር አይገርምሽም? ታዲያ ለምን ፍርድ ቤት ከሰሻ አታሳስሪ? እን ኧረ ደረጀ፣ ቃል በግዛ እኔ እንኳን ሳኩኩ ፀሐይ እዛ ሆና በየወሩ ገንዘብ ትልክልህ ነበር ሪ ምን እያደረግሽ ነው? የኔ ደረጀን ስልክ ልትወስጂ ማን ነው? እኔ ነኝ ጻፋ። ጊቢ ክፍት ነው ባንቺ። ነገር የሚባል አጋንንት መጥቶሽ ነው አይደል? ንገሪ እስቲ። ቆይ ልይሽ። እንዴ በጣም ተጎድተሻል እኮ። ቆይ ምንድን ነው የተፈጠረው? ጌ እንዴት ነው ሰላም ነው? እንሂድ፣ በቃ ቆይ፣ ግን በሰላም ነው? ዛሬ ከአንተ ጋር ስራ መሄድ እፈልጋለሁ ብላ ያስጠበቀኝ እውነት ግን የምጠይቀኝ ለምን እንደፈለግኩ ሳይገባ ቀርቶ ነው። ስለ ፀሐይ ልጨቀጭቀኝ ማለት። መጨቅጨቅ አልከው ታዲያ? ከዚህ በላይ መጨቅጨቅ የት ይመጣል? የፈለግከውን ስያሜ ልትሰጠው ትችላለህ። እኔ ግን ብዙ ልጠይቅ እምፈልገው ጉዳይ አለኝ ቆይ ምንድን ነው የምትጠይቀኝ እውነት ይህ ስብና ያንተ ነው ይህን እንድትመልስልኝ እፈልጋለሁ ከንግግሬ ይልቅ ተግባሬ ብዙ ነገርን የመለሰልህ ይመስለኛል እየጠየቁ ያለሁት እኮ ተግባርን ማመን ስላቃተኝ እኮ ነው አክሽንስ አር ፓወርፉል ዛን ዎርድስ ይባላል ሰማን ብሰማስ እሱንማ የምታቀው ከሆነ ከንግግሬ ይልቅ ተግባሬን አስተውል ኦኬ እያልከኝ ያለው ትክክለኛ ማንነትህ ፍቅረኛ ላይ በምታደርገው ድርጊት የተገለጠ ነው እሱን ነው ማመን የፈለግከው ለምን ግራ ታጋባኛለህ? ግራ መጋባት ካልፈለግህ እኔ ከምልህ ይልቅ አንተ ማለት የፈለግከውን ነገር ለምን በግልጽ አትናገር? ጥሩ፣ ከልብ የምሰማኝ ከሆነ እንደ ጓደኛ እምልህ ብዙ ነገሮች አሉ። እሺ፣ እሰማለሁ፣ ቀጥል። ፀሐይ፣ ጉሉ ነገር የጫክኑ አንቺ ላይ እጁን አነሳ እንደዛ በየወሩ ገንዘብ እየላክሽ እንዳልቀለብሽው አሁን አንቺ ላይ እጁን አነሳ አይደል? አለመታደሉት ይሄ ነው። በይ አሁን ተነሽ። የት ለመሄድ? እንደ ደበደበሽ ሄደን ለፖሊስ እናመለክታለን ነው። ከዛ እናሳስረዋለን። ሴት ልጅ መደብደብ ወንጀል እንደሆነ አታውቂም? እና ነው እሱ ገባይ ነው እንደ የሚመስልሽ? ታዲያ ምንድን ነው? አትርሽ እንጂ እጁ ላይ ያለው የሰርግ ወይም የሀኒሞን ፎቶ አይደለም እኮ የእኔ ራቁት ፎቶ ነው ገባሽ? እና እንደዚህ አይነት ጥቃት ደርሶብሽ እያየን ዝም እንበል ነው የምትይኝ? ከማለት ውጭ መራጭለ አይ ወንዶች፣ ዊ ወንዶች ግን ምን እንደሚሻላቸው፣ ምን አይነት ሰይጣን የሆኑ ፍጥረት ናቸው። ተይ ባንቺ እንደዛ አይባልም። ለምንድን ነው የማይባለው? ምክንያቱም እንደ አባትሽ እና እንደ አባት ያሉ መልካም ወንዶች ስላሉ። እሺ በአንተ በኩል ማለት የፈለግከውን ነገር በሙሉ ተናግረ ጨረስክ አደል? አዎ ጨርሻለሁ። እኔ ደግሞ ከዚህ በኋላ አንድ ግልጽ አቋሜን ላሳውቅ እፈልጋለሁ። እሽ ምንድን ነው አቋሜ? ወይ የገዛችውን ቤት በስሜ ታዞርልኛለች፣ ካልሆነ ደግሞ አምስት ሚሊዮን ብር ትሰጠኛለች። ይሄን አላደርግም አሻፈረኝ የምትል ከሆነ ግን ፎቶዎቿን በየአደባባዩ ነው ማሰጣላት። ቆይ የእሷን ፎቶ በኢንተርኔት ከለቀቅ በኋላ ህግ ዝም የሚል ይመስላል? እሱ የሚያስጨንቀኝ ይመስላል? እንዴት ዛሬ ፎቶዎቿን ካሰራጨው በኋላ ፖሊሶች መጥተው እጄ ላይ ካቴና ቢያስገቡም አይደንቀኝ ምን ትሰማለህ መንጌ፣ ካሁን በኋላ ተሳስተህ በዚህ ጉዳይ ልታናግረኝ እንዳትሞክር። ባናግርህ ምን እንዳይፈጠር ነው? የዛኔማ በእኔ እናንተ መሃል ግልጽ ጦርነት እንዳወሽክ ቁጠረው። እሺ ደሬ፣ አይደለም አንድ ጊዜ ሺህ ጊዜ ጦርነት ውስጥ እንግባ እንጂ። ይሄን ነገር እንድታደርግ አልፈቅድልህም። ባንቺ የት ነሽ ፀሐይ? ጋር በጣም ጥሩ ትላንትና ተገናኘንበት ቦታ ጠብቅሻለሁ። እንኳን እኮ ተደወልክ እንጂ ሌላ ሲል አገኝ ፈልጌ ነበር። አሁን ኑ ላገኝሽ እፈልጋለሁ። ባንቺ አይ ምንም አይደለም መንጌ ከሚባለው ልጅ ጋር ልትገናኝ ነው አይደል? አዎ፣ ልንገናኝ ነው እኮ። ለምንድን ነው የምታገኘው? ለምን ይመስልሻል? ትሰምኛለሽ? ባንቹ፣ ተሳስተሽም ቢሆን እንደ ደበደበኝ ትነግሪውና የኔና ያንቺ ነገር ያበቃልታል። ባንቹ፣ ይሄ ግን ምን አይነት አውሪነት ነው? እኔ ምንም ቆይ ደሬ ከዚህ በፊት ስታቆን እንደዚህ አይነት ሰው ነበር? እኔ ሳውቀውማ ሴት ልጅ እንኳን ገንዘብ አምጪው ሊደበደባት ይቅርና ሰው ቀና ብሎ የማያይ ልጅ ነበር እኮ። እሺ እኮ አሁን ምንድነው ማድረግ ያለብን? አሁን ቶጂ ምና ፀሃይ ጋር ታገናኛለሽ። አይ እሱን ማረግ አልችልም። ለምን? ምክንያቱም ሁለት ነገር በጣም ከመጠን በላይ እያስጨነቃት ነው። ምንድነው እሱ? አንደኛው ያው በተፈጠረው ነገር በጣም አፍረት እየተሰማት ነው ያለው። እሷ ምንድን ነው እንደዚህ የምታካብደው ነገሩ? እኮ ኖርማል ነው። እንዴት ባንቺ? አሁን እኔና አንቺ እንደዚህ ቁመናል አይደል? አዎ። ግን እኮ ካስተዋልሽ ልብስ ለብሰን የቆምን ራቁት ሰዎች ነን አይደል? ያ ስለዚህ፣ ከኛ የሚጠበቀው ነፃነት እንዲሰማትና ነገሩን እንድትጋፈጠው ልንገነባት ይገባል። እሱ እኮ ጥሩ ሀሳብ ነው፣ ግን ሌላ ደግሞ ምን አለ? ይኸውልህ ፀሃይ እንደ ደበደባት እኛ ማወቃችንን ካወቀ ሌላ ችግር ይፈጠራል ብላ በጣም ፈርታለች እና እና ማን እንዳታገኝ፣ ይሄ ሌላኛው ምክንያት ነው። ፕሊስ ባንቺ እሽ ብሄኝና አብረናትን ቆይ። ግን ታውቃታለህ እንዴ? አረ በፍጹም ግን ለምን ጠየቅሽ ነው? አይ፣ በዚህ ልክ ስትቆረቆርላት ሳይ በጣም ገርሞኝ ነው። ለምን ይገርምሻል? እንደ ነፍሴ የምሳሳላት እህት አለችኝ እኮ። ይገርማል ደግሞ ምን ገረመሽ? ቅድም በደሬ የተነሳ ወንድን ሁሉ ሳማርር ነበር። አሁን ያንተን ሁኔታ ሳይ ደግሞ የዓለም ተቃራኒነት በጣም ገርሞኝ ነው። ባንቺ፣ በጣም ብዙ ክፉ ወንዶች እንዳሉ ጥሩ ወንዶችም አሉ። በጣም ክፉ ሴቶች እንዳሉ መልካም ሴቶችም አሉ። ስለዚህ በአንዱ ኩነኔ ሌላውን መጠቅለል ጥሩ አይደለም። ልክ ነህ።

ውይ ፀሐይዬ፣ ደግሞ ጀመረሽ። ምን አረኩልሽ እና ነው የአባትን የእርሻ መሬት ስፈጠ እኔን አረብ ሀገር ከመላክ በላይ ምን ባልነት አለ? ይሄ እኮ ውለታ አይደለም። አንድ የሚያፈቅር ወንድ ለሚያፈቅራት ሴት ከሚያደርገው ጥቂቱን እኮ ነው ያደረግኩልሽ። እሱ ላንተናደር እንደዚህ ክፉ ወንድ በበዛበት ዘመን መስዋዕትነት የሚከፍል ወንድ ማግኘት ከባድ ሱስ ልክ ነሽ። እመኔም ደግሞ ለታ ግድ ነው። ይሄማ ግድ ነው። አንድ አለኝ ምላት ንብረቴን አይኗን አጥፍቼ ሸጬማ ብትረሺ እውነት እጎዳብሻለሁ። እመ እደ እንደ ሄድኩኝ በመጀመሪያ ደሞዜ የመሬትን ምትክ እንድትገዛ ነው ብር እንልክ። ይሄ ካልሆነ ግን አንቺ እስስት፣ የዛኔም ቢሆን ነግሬሽ ነበር። አንቺ ግን እኔን አላምንም ብለሽ በእጃዙር በስምሽ ቤት ገዛሽ። እመኚ፣ በቁምሽ ካላሰቃዮሽ ምን አለ ደረጀ ቤ መቼ ስማታ፣ የተፈጠረውን ነገር ለዛች ተንከሲስ ጓደኛሽ አልነገርሻትም አደል? ለማን ሊሆን ይችላል? ለዛች እባብ ነዋ። ባንቺ ለምትባለው ትሰሚኛለሽ። ተሳስተሽ ደሬ እጁን አስቶብኝ ነበር ብትያት ውርደት ትከናነቢያለሽ። ቀርም ያልነገርኳትም። ዳሪ በእናንተ ታስጨንቀኝ። አይ እንግዲህ የራስሽ ጉዳይ። ታስጨንቀኝ ትላለች እንዴ! ሄሎ ሄሎ። ወየ ፀሐይዬ፣ እኔ ግን አሁን እዛ ሲል አልናፍቅህም? እን እንዴት ነው የማትናፍቀኝ? በጣም ነው እንጂ የምትናፍቀኝ። የእህል ውሃና የቤተሰብ ነገር ሆኖብኝ ነው እንጂ ደስ ይለኝ ነበር። እኔ ራሱ የምር የተሻለ ህይወትና ኑሮ ብለን ነው እንጂ ባትሄጂ ደስ ይለኛል።

ስሜት ሽ ይገባናል። ለነገሩ ለማውራት ይመጣል። እሺ፣ አንተ ነሽ የሚያስፈልገን ተሰማኝ ነው። ጆ መጣው ዛሬ ቅርብ ሳደውል ምን እንዳለኝ፧ ምን አለሽ? የማታውን ነገር አንድ ሰው ይስማና ፎቶሽን በአደባባይ አሰጣልሻለሁ ነው ይሄ። ሰይጣን የሆነ ሰውዬ ምን ባደርገው? እሱ ራሱ ነው ተከትሎኝ የመጣው። በዛ ላይ ደግሞ እንዲወጣ ከፈለግሽ አንቺ እራስሽ ሄደሽ ወጣ ከዚህ ቤት። ለምን ሲባል? ምክንያቱም ዳሬ እዚህ እንዳላችሁ ከመጣ ሌላ ነገር ነው የሚፈጠረው። ውሽ ለምድን ያገረቀርሽው? የገዛ ስራ ያሳፍረኝ። የገዛ ስራዬ ነው ያልሽው ስራዬ በጣም ነው የሚያሳፍር። ትሰምኛለሽ? አንች እኮ ምንም የሚያሳፍር ስራ አልሰራሽም። ው ሞራል ለመጠበቅ ትሞክር እመኝኝ። ሞራልሽን ለመጠበቅ አይደለም። አሁን ምነግርሽን ልብ ብለሽ አዳምጪኝ። ምንድን አንቺ ማለት እኮ የቤተሰቦች ኑሮ ለማቃናት የልጅነት እድሜሽን የሰዋሽ ልጅ ነሽ። አረብ ሀገር ሄደሽ ተቃጥለሽ የአባትሽን አንገት ቀና ያደረግሽልሽ እኮ ነሽ። ወደፊት ህይወትሽ ማማር ዛሬ ተሰቃይተሽ ለፍተሽ የወጣሽ ጀግና ሴት እኮ ነሽ። የምረህን ነው መንገድ? አዎ፣ ፀሐይ ለእኔ ከራሷ ይልቅ ለቤተሰቦቿ የምትኖር ሴት ለእኔ ጀግና ሴት ናት። ግን እኮ በገዛ እጄ እርቃኔን ፎቶ አንስቼ ራሴን ያዋረድኩ ርካሽ ሴት ነኝ። በነገራችን ላይ ራሽን ፎቶ አንስተሽ ለሱ በመላክሽ ራሽን ያዋረድሽ ምስሉ እንዳይሰማሽ። ለምን? ምክንያቱም አንቺን ያደረግሽው ራሽን ለማርከስ ወይም ለማዋረድ አይደለም፣ ለምታፈቅዱ ሰው ፍቅርሽን ለመግለጽ ነበር። እሱ ግን እኮ ይህንን ተጠቅሞ ዋጋ እያስከፈለኛል። አየሽ፣ ውርደት ማለት ይሄ ነው። አንቺ ራስሽን ስትሰጪው፣ እሱ ግን በገንዘብ ሊቀይርሽ ሞከረ። ርካሽነት ማለት ይሄ ነው። መንጊ፣ ከልብ ነው ግን ይህንን እያወራኸኝ ያለው? አንድ እህት አለችኝ፣ በእሷ ስም እምልልሻለሁ፣ ከልቤ ነው። እውነት እንደዚህ ትረዳኛለህ ብዬ አላሰብኩም ነበር። አሁን ቀለል አለሽ? በደንብ ቀለል ብሎኛል። አሁን ስለ ነገሩ በደንብ ብናወራበት ደስ ይለኛል። ደሬ ይመጣል ብለሽ ፈርተሽ ነው አይደል? ግድ የለሽም አሁን አይመጣም። አንድ ቢሮ አደል የምንሰራው አለቃችን ብዙ ስራ አዞታል። እሱን ሳጨርስ ደግሞ ሊመጣ አይችልም። አሁን ስለ ጉዳዩ በደንብ ማውራት እንችላለን። አድባንቹ እሱ ጥሩ ሀሳብ ነው። ግን እች ልጅ ከነጋ ምንም እህል የቀመሰች አይመስለኝም። እኔ ሄጄ ከሆቴል የሆነ ምግብ ነገር ይዤ ልምጣ። በጣም አሪፍ እርሱ የሚባል ፀሐይ፣ የጠየኩሽ መልሽልኝ እንጂ ምን በል። እዛ እያለች ለደሬ ምን ታደርግለት ነበር? እኔ እዛ ስሄድ ደሬ የአባቱን እርሻ ባይገርም መንጌ፣ ስድስት ወር ባልሞላ ጊዜ ውስጥ ነበረ ብር ልኬለት፣ ከዛ የበለጠ መሬት የገዛው። እሺ ከዛ ለቤተሰቦቼ ብር በላኩ ቁጥር ለሱም አስር ሺ ሀያ ሺ እያረኩ ልክለት ነበር። እሱም እንኳን አውቃለሁ። ባይገርም ይሄንን የማደርገው ከሌላ የማይቆጠብ ነበር። ፀሐይ ባክሽ አታልቅሽ። እኔ እኮ እየጠየኩሽ ያለው ተናገርሽ ቀለል እንዲልሽ እንጂ እንድታልቅሽ አይደለም። እናርግ መንገድ ያሳለፍኩትን ስቃይ ሳስበው ያመኛል። ቆይ ከዛ የነበረው ህይወትሽ ከባድ ነበር አይደል? ከባድ የሚለው ቃል ይገልጸው። እስኪ ትንሻቸዎች ሀገር መን እዚህ ሆነን አረብ ሀገር ሲባል እና እዛ ሄዳ ያለው ነገር በጣም ይለያ ሰው ይናፍቃል። ቀኑን ሙሉ ስትሰራው ለሌሊትም አትኛ። ቆይ ሌሊት መስራት ግዴታ ነው እንዴ? ይሄን ይወልዱ ሰራተኛ እኮ ነው። ደከመኝ ሰለች ወይ ማለት በዛ ላይ የሚያሳዩ ክልቀት ፀሐይ፣ በቃት ከዚህ በላይ አላሰወራሽ ደሞ የማይሆን ነገር ሰከሰክ ክብሽ በጣም ይቅርታ ስመጣ ምን አስቤ እንደነበር ታውቃለህ? ምን ነበር? እናቴ መቁረብ ትፈልጋለች እናቴን እንድትቆርብ አድርጌ እናትና አባቴን የተረጋጋ ሕይወት ማኖርና ከዛ በኋላ ከዳሬ ጋር ደስ የሚል ሕይወት መኖር ነበር። አሁንም እኮ እናትና አባትሽን በደንብ መንከባከብ ትችያለሽ። እነሱ ሰሞኑን ትመጣለች ብለው ደፋ ቀና እያሉ እኔ ግን ውርደታቸውን ለማከናነብ ጫፍ ላይ ደርሻለሁ። አማኝ እሱ በፍጹም ሊሆን አይችልም። እና አይንሽ እያየ ለዘመናት የለፋሽበትን ቤት ስጪ ነው የምትለኝ? እሱ በፍጹም አይሆንም። ታዲያ ምንድን ነው የሚሆነው? እሱን አላውቅም፣ ግን የሆነ መንገድ እንፈልጋለን። አትልፋ፣ ምንም መንገድ የለም። ቀድሞ ተዘጋጅቶበት ስለነበር በምንም አይነት መንገድ ላሸንፈው አልችልም። ፀሐይ፣ አባክሽ ተስፋ አትቁረጭ። ፈጣሪ ለሁሉም ነገር መፍትሄ አለው። ፈተና የሚጸና ሰው የተባረከ ነው ሲባል አልሰማሽም? ደወለ። ምን ፈለግ የት ነሽ? የትስ ቢሆን ምን አገባ ባንቺ። የጠየቅኩሽን ጥያቄ ትክክለኛውን መልስ ብቻ መልሽ። ባልሰጥም? ልታመጣ ነው? የእኔ ራቁት ፎቶ እንደሆነ የለ። አሁን ሌላ ወሬ ባታወሪ ጥሩ ነው። አንተ ራስህ ወሬ አታብዛ። ለምን እንደደወልክ ተናገር። ፀሐይን አግኝተሻት ነበር? ባገኛት ባላገኛት አንተ ምን አገባ ባንቺ። አላገኘዋት። እርግጠኛ ነሽ? አ እርግጠኛ ነ። አላምንሽም። እናንተ አላመንከኝም፣ እና እኔ ምን ላድርግ? እንጃልሽ። ትሰማኛለህ ሰውዬ? እኔ በጣም ብዙ ስራ አለብኝ። እሺ፣ ቻው ሄሎ ሄሎ፣ እንዴ ጆሮዬ ለስልክ መዝጋት! አንቺ ቁንጫ አጉል ከኔ ጋር ባትሳፈጭ ጥሩ ይመስለኛል።